ያልተገደበ ህልም በተገደበ ሲዝን ነው ያለን። ህልማችን ትልቅ ነው፣ ሲዝኑ ግን ትንሽ ነው። ለዚህ ነው ቀን ማታ ምናምን ሩጫ ያለው። ባልተገደበ ህልም ውስጥ የተገደበ ጊዜ ሲኖር በጣም መልፋት ይፈልጋል። እኛ ጋር ደሞ ያለው ችግር ምንድን ነው? ስንዴ ያስፈልጋል ብለን ስንወያይ እንግባባለን። ኮሪደር ያስፈልጋል እንግባባለን። ለኢትዮጵያ ህዝብ ብንናገር ችግር የለም። ሁሉም ሰው መለወጥ ይፈልጋል። ለለውጥ ዋጋ መክፈል ግን አይፈልግም። ስንዴን ስራ ይስማማና ስራው ራሱ ግን ፈታኝ ነው። እንደምታውቁት ማረሱ፣ ማዳበሪያው ችግር ነው። መከራው ሲመጣበት ደግሞ ይሸሻል። ያን ቆሻሻ ከተማ የማይጠላ አንድ ሰው የለም። እዚህ ውስጥ አንድ ሰው ማንቆሻሻ ይወዳል መለወጡን ይፈልጋል። ሲለወጥ ያለውን አድካሚ ጉዞ ግን ሰው አይፈልግም። ይሄ ሰው ባህሪ ነው። እኛም ጋር፣ እናንተም ጋር፣ ሁሉም ሰው ጋር አለ። ከተማ ይጽዳ ካልክ ፈተና የግድ ነው። እርሻ ካልክ ፈተና የግድ ነው። ማክሮ ኢኮኖሚክስ ስብራቱ ይጠገን ካልክ አሁን ያለው ፈተና የግድ ነው። ቻሌንጁን ጠልተን ፈተናውን ጠልተን የሚያምረውን ነገር ለመያዝ ከፈለግን ግን አይሳካለንም ማለት አይሳካለንም። ለምሳሌ ማክሮ ኢንፍሌሽን ተነስቷል ስራ ተነስቷል የንግድ ሚዛን ጉዳይ ተነስቷል ዕዳ አላነሳችሁም ሪዘርቭ አላነሳችሁም ለምሳሌ እህቴ ኢኮኖሚ ላስራለሁ ስላልሽ ከለውጡ በፊት በየቀኑ የኢትዮጵያ ሪዘርቭ ዲክላይን ዲክላይን ዲክላይን እያደረገ ትንሽዬ ችግር ብታጋጥም ምን ማድረግ እንደምንችል ወደማናውቅበት ደረጃ ደረሰል አሁን ከማክሮ ኢኮኖሚክ ሪፎርም በኋላ የኢትዮጵያ ሪዘርቭ ቢያንስ ሶስት እጥፍ አድጓል። ምን ማለት ነው ይሄ? ነገ አንድ ነገር ቢያጋጥመን ለተራዘመ ጊዜ የሚያቆይ ጉዳይ አለ ማለት ነው። የማናውቃቸው ፈተናዎች ከመጡ እንደ ሀገር ሰርቫይቭ ማድረግ አለብን፣ ሪዘርቭ ያስፈልገናል። አሁን ያለ ሪዘርቭ በኢትዮጵያ ታሪክ ኖሮን አያውቅም። እኔ ከመጣሁበት ቢያንስ ሶስት እጥፍ ሪዘርቭ አድጓል። አንዱ የምንፈልገው ይሄንን ነው። ሁለተኛ፣ ኤክስፖርት ባለፈውም ተናግሬዋለሁ። የኢትዮጵያ ኤክስፖርት ከ8 ቢሊዮን ያልፋል በዚህ ዓመት። ሌሎቻችሁ ምን ያክል እንደምታዩ ታላቁም አሁን ላንቺ ነው የምናገረው። እንደምታውቂው የኢትዮጵያ ኤክስፖርት አራት ቢሊዮን መድረስ መከራው ነበር። ስምንት ቢሊዮን የሚለውን አቅለን ማየት የለብንም። እውነት ለመናገር በየቀኑ በየቀኑ ተሰርቶ የመጣ ውጤት ነው። እቅዱ 5.5 ነው፣ ያሳካኑ ከስምንት በላይ ነው። ይሄ ትልቅ ትልቅ ሰክሰስ ነው። ዕዳ ታውቃላችሁ፣ የዚህ ነገር ዕዳም እንደነበረ አሁን 13% ደርሷል። በእርግጠኝነት በሚቀጥሉት ዓመታት ከአስር በታች እናደርገዋለን። ለምን እኛ ላይ ያረፈው ዱላ የሚቀጥለው መንግስት ላይ ማረፍ የለበት እኛ እኮ የደረሰብን ችግር ባቡር ተበድረው ስኳር ተበድረው ምናምን መንገድ ተበድረው ባቡሩ እንኳን እዳ ሊከፍል ተዉና የሰራተኛ ደሞዝ አይከፍልም። የእኛ ባቡር። የስኳር ብድር ሌላውን ተዉት። ወንጂ 60 ዓመት የቆየው ፋብሪካ ሂዱ ናቸው የካልጓሳችሁ ስልሳ ዓመት ቆይቷል። ለሰራተኛ ደሞዝ መክፈል አቅቶት ተበታን ሰራተኛ እዳ ግን አለ። እኛ የደረሰብን ፈተና የሚቀጥለው መንግስት ጋር መድረስ የለበትም በሚል የተሰራው ለትውልድ ነው የተሰራው። ይህ ለእናንተም ሊያኮራችሁ የሚገባ ጉዳይ ነው። ንግድ ሚዛን ላይ በጣም የጠበበ ነው። አሁን ዘንድሮ ስምንት ያሳካ ነውን። በሚቀጥለው ፈጣሪ ያግዘን እናንተም በርተታችሁ አስራ ምናምን ከገባን የኢትዮጵያ ዋናው ችግር አንደኛ ነዳጅ ነው፣ አምስት ቢሊዮን ገደማ። ሁለተኛው ማዳበሪያ ነው፣ 1.5 ገደማ። ሶስተኛው ከባድ ነገር ዕዳ መክፈል ነው፣ ቱ ቢሊዮን ዶላር ገደማ። ስምንት አለ ማለት እነዚህ ሰኪሮ ማለት ነው። ይሄን ነው ማክሮ ያመጣው። የፖለቲካ ምህዳር ብቻ ሳይሆን የኢኮኖሚ ምህዳር አስፍተን ፕራይቬት ሴክተር እሳቸው እንዳሉት ሳይሆን ፕራይቬት ሴክተር በጣም ኢንክሬጅ አድርገን ከዚህ ቀደም ኢንዱስትሪያል ፓርክ መንግስት ነበር የሚሰራው አሁን የግለሰብ ኢንዱስትሪያል ፓርኮች ኢትዮጵያ ውስጥ አሉ። ሆኖ አያውቅም። ይሄ እንዲያየት አሰራር ግለሰቦች እንደምናስበው አይደለም። ለምሳሌ የሲሚንቶ ምርት በብዙ ፐርሰንት አድጓል በዚህ ዓመት ሰምታቸው ይሆናል። ማንም ያመርተው ግለሰብ እኮ ነው እና ግለሰቦች ብዙ ሀብታሞች የተፈጠሩ ነው። እነዚህ ሀብታሞች ብቻቸውን እንዳይወነጨፉና የተለየ ድጋፍ የሚያገኙ እንዳይሆኑ ጥንቃቄ አድርገን እንምራው እንኳ ቢባል ነው የሚሻለው እንጂ ፕራይቬት ሴክተሩ በጣም በጣም ሰፊ እድል ነው ያገኘው። ኤምፕሎይመንት በዚህ ዓመት ቢያንስ ቢያንስ አራት ነጥብ አምስት ሚሊዮን ሰው ስራ ይዛል። ውጭ ሀገር ሌላውን ተዉት፣ የሀገር ውስጥ ስለምትጠራጠሩ የውጭ ሀገር ስራ ስሙኔት እኮ ግማሽ ሚሊዮን ሰው ልከናል። የተመዘገበ ደሞዙ የሚታወቅ ማን ቤት እንዳለ የመንግስት ነገራቸው። ግማሽ ሚሊየን ወጣቶች ሰልጥነው ውጭ ሀገር ስራ ይዘዋል። ስልሳ ሺህ ገደማ ወጣቶች እዚህ ሆነው ሪሞት ጆብ ለተለያየ ኩባንያ ይሰራሉ፣ እዚህ ሆነው። ድሮ አልነበረም። በቂ ነው ወይ አይደለም? አለም ላይ ያለ ኬዎስ ነው፣ እኛ ውስጥ ያችግራለ እንዴት እንፍታው ነው እንጂ ብንመጻደቅበት ዋጋ የለውም። ነገርየ ኢንፍሌሽን አምናና ዘንድሮ ቢያንስ በግማሽ ቀንሷ። ኢትዮጵያ ውስጥ ቢያንስ በግማሽ ኢንፍሌሽን ላይ የተከተለው ምንድን ነው? ሶስት ነገር ነው። አንደኛ ማምረት፣ ስንዴ ማምረት፣ ሩዝ ማምረት፣ ማምረት። ሁለተኛ መደጎም አምርተንም ደግሞ እጃጠር ሰዎች ስላሉ እንደጉም ብለን ሶስት መቶ ሃምሳ ቢሊየን ብር በዚህኛው አመት ደጉመናል። ለነዳጅ መድኃኒት፣ ለሴፍቲኔት ማዳበሪያ ተደጉሟል በዚህ ዓመት። ሶስተኛው ደግሞ ማሳለጥ ነው። አንዳንዴ ምርቱ እያለ ፈላጊና ተፈላጊ ስለማይገናኙ ዋጋ ውድ ይሆናል። አዲስ አበባ ላይ አራት አመት ታሰርተናል አርሶ አደሮች አምጥተው የሚሸጡባቸውን ቦታዎች አንድ ሺህ በላይ በኤግዛክት 1480 ገደማ ሰንዴይ ማርኬት ተፈጥሯል ኢትዮጵያ ውስጥ። ይህን ደግሞ እያሰፋን እያሰፋን ሄደን ፈላጊና ተፈላጊ የሚሸጥና የሚገዛ ነገር እናገናኝ ነው። ዘመን ገበያ ቨርቹዋሊ በቅርቡ የጀመርነው ዘመን ገበያ ይሄ እያደገ ሲሄድ መሀል ላይ ደላላ እየቀነሰ በሚሄድበት ሰዓት የኢኮኖሚ ጉዳዩ መልክ እያያዘ ሄዳል። በእኔ እምነት እውነቱን ለመናገር ማክሮ ኢኮኖሚ የጠየቀኝ ሶስት አለ ነው ከምጠብቀው ፍጥነት በላይ ሪስፖንድ አድርጓል። አልጠበቅኩም። እኔ የነበረኝ ሀሳብ ለተወሰነ ጊዜ እንቸገራለን፣ በኋላ መፍትሄ እናገኛለን ነበር ያልኩት። ያኔ ግን ዊዝን አየር ሪስፖንድ ያደረገበት መንገድ በጣም በጣም ተስፋ ሰጪ ነው። ካፒታል ማርኬት፣ ዲጂታል ማርኬት ጋ የተነሳ ጉዳይ እንዳለ ነው የምወስደው። የእህቴን ሌብነት በሚመለከት ብዙ አልሰራችሁም ላለችው እህቴ በሁለት መንገድ ብናየው ጥሩ ነው። እኔ ሁልጊዜ ጊዜ እንደምናገረው በእርግጠኝነት መንግስታዊ ሌብነት የለም። ይሄን ማው ለፖለቲካ አይደለም ከልቤ ነው የምናገረው፣ መንግስታዊ ሌብነት የለም። ነገር ግን ሌብነት እንደምታውቂ ውስብስብ ነገር ነው። ግለሰቦች በምን ደረጃ እንደሚያጭበረብሩ ድረት ነፍቶ መናገር አይቻልም። እኔ ሁልጊዜ ጊዜ የምናገረው በማህበር ተወያይተን በቃ አሁን ወርቅ ሶስት ኩንታል ነው አንዷን እንደብቅ አንልም። እንደዛ የለም። እንደ መንግስት የለም አልኩ እንጂ እንደ ሀገር በግለሰብ ደረጃ ሌብነት የለም አላልኩም አንድ ሁለተኛ እሱንም ባላንስ አድርጎ ማየት ያስፈልጋል። በተለይ ታች ዝቅ እያልን ስንሄድ ለመታወቂያ ለሆነ ለቅጣት ለግብር እየተባለ ስለበዛ ብን መሶብ ያልነው እኮ ግለሰቡ ጋር ዲል ማድረግ ስለማንችል ሲስተም እንስራ ሰጪውና ተቀባዩ ካልተገናኘ ነው እንጂ ያ ነገር የሚሳካው በፍጹም ሰው ኦሪየንት አድርገው ሰው መክሮ አሰልጥኖ አትስራቅ ማለት ብዙ የሚሳካ አልመሰለኝም። ለእናንተም ስትመጡ መንግስት ስትሆን ያስቸግራቸዋል። መፍትሄው ሲስተም ነው። አሁን መሶብ ተሰርቷል። በየቦታው ሀዋሳ ላይ፣ አርባ ምንጭ ላይ፣ ጅማ ላይ፣ ባህር ዳር ላይ እናስፋፈዋለን፣ ጀምረናል። መሬት ለምሳሌ እዚህ አዲስ አበባ፣ አዲስ አበባ ዙሪያ እስከ አዳማ ድረስ ኦልሞስት ፉሊ ኦቶሜት ተደርጓል እኮ ድሮ፣ በጂኦስፓሻል ማድረግ አይቻልም፣ አሁን ሆኗል። ያን ለመፍታት መፍትሄው ሲስተም ነው። ሲስተም ጀምረናል፣ ያን እየፈታን እንሄዳለን። ሀብታም ኢንቨስተር በሚመለከት የኢትዮጵያ ቦታ መሸጥ የተባለው የኢትዮጵያ ሕገ መንግስት መሬት መሸጥ መለወጥ አይፈቅድም። ለውጭም ይሁን ለውስጥ አይፈቀድም። ከየት እንደመጣ አሳቡ አልገባኝ። እኛ የፈቀድ ነው በሪል ስቴት በሊዝ ቤት መግዛት እንዲቻል ነው። ይሄ ደግሞ ብዙ ካፒታል ስለሚያመጣ ነው። ጥሩ አየር አለን፣ ጥሩ ሀገር አለን። ኑና እኛ ጋር ኢንቨስት አድርጉ መባሉ ብዙ ጉዳት ያለው ነገር አይደለም። ግን ለውጭም ይሁን ለውስጥ ሰው መሬት አይሸጥም፣ አይለወጥም አሁን ባለው ሕግ አትሊስት ወደፊት አላቅም። ቤት ግዙን ያል ነው። ቤት ማለት ጣራና ግድግዳ ግዙን ያል ነው ይሄ መጥፎ ነገር አይመስለኝም። እና እንዴት እንዳያት ባላቅም ጠቃሚ ነገር ነው። ንግድ ላይም ኢንቨስትመንት ላይም አፕሮቻችን ግን መርጠን ነው ሄድ ሀንት የምናደርገው። ብቃት ያለው ሀብት ያለው ሰው አምጥተን ነው የምናግዘው። ዝም ብሎ በጅምላ ጅማሩ። ጥሩ ነው ብለን ብንወስድ እናንተም በዛ ብታግዙ ጥሩ ነው። ትምህርት በሚመለከት፣ ሴቶች በሚመለከት፣ ስልጠና በሚመለከት ብዙ ስራ የተሰራ ያለው፣ ጊዜ ሲኖራችሁ ራሱ የትምህርት ሚኒስቴር ሊያስረዳቸው ይችላል፣ በሪፎርሙ፣ በትምህርት ቤት ግንባታው በተለይ ኤርሊ ቻይልድ ኤጁኬሽን ተብሎ ከ30 ሺህ በላይ መዋለ ህጻናት ተገንብቷል። ሰፊ ስራ ነው የሚሰራው። ግን ይህ ኢንቨስትመንት ኦቨርናይት ውጤት የሚያመጣ አይደለም። እዛው ላይ ሴቶች ኢምፓወርመንት በሚመለከት እኛ ጋር ብዙ ሞክረናል። እውነት ለመናገር ተቃዋሚ ፓርቲ ላይ ሴቶች ሆነ በአቅም ግንባታ የሚታገዙ ካሉ መቶ ፐርሰንት ዝግጁ ነን እኛ እዛው ባላችሁበት ስልጠና የውስጥም የውጭም ለማገዝ በጣም በጣም ዝግጁ ነን አካል ጉዳተኛ የተነሳው ጥያቄ ዝም ብዬ በወስደው ወንድሜ ከኋላ ያነሳው ዝም ብዬ በወስደው ብንሰራበት ይሻላል ለአንተ ግን ለመረጃ እንዲሆን ትንሽ ማስተካከያ የሚያስፈልገው እዚህ አስኮ አካባቢ የኢትዮጵያ አካል ድጋፍ ሰርቪስ የሚባል ተቋም ነበር እግር እጅ እንደዚህ የሚሰራ ታቆ ከሆነ አላውቅም እና ራሴ ሄጄ ፋብሪካ በጣም በጣም ኋላ ቀር ስለነበረ ሞደርን ፋብሪካ የሰራ ነው። የኢትዮጵያ አካል ድጋፍ አገልግሎት ይባላል፣ መጎብኘት ትችላል። ያ ለብዙ ሰዎች ለምሳሌ ድሮ የነበረው እግር አይተጣጠፍም፣ ይከብዳል፣ አስቸጋሪ ነው። የነዚህ ግን ደዛ ፕላስቲክ ነው፣ በጣም ቀላል ነው፣ እግር የመሰለ ነው። ሲለብሱ ደሞ አይታወቅም፣ ያራምዳቸዋል። ይህን ኢትዮጵያ እያመረተች ነው ያለችው፣ ደግፈን የሰራ ነው። ጎብኝታችሁ ከሆነ አላቅም፣ የብላይንድ ስኩል አዲስ አበባ የሰራ ነው በፈርስት ሌዲ ኦፊስ ምንም ጥርጥር የለም፣ አፍሪካ ውስጥ የለም። በጣም ምርጥ ሃይስኩል ነው የሰራ ነው፣ ቦርዲንግ አሁንም። አራት ገደማ ከውጭ ደጋፊዎች ጋር እየሞከሩ ነው፣ አንዱን ሰሜን፣ አንዱን ምስራቅ፣ አንዱን ምዕራብ፣ አንዱን ደቡብ ለመስራት እየተሞከረ ነው ያለው እና ሙሉ በሙሉ የተረሳ ጉዳይ አይደለም። ግን አንተ ባልከው ልክ ስላልሆነ እንፈትሻለን። እኛ በስልጣኑም በሌላውም አሉን፣ የተወሰኑ ሰዎች አሉን፣ በቂ ስላልሆነ እንፈትሻለን። በሴቶች ልክም ባይሆን ማሳተፍ አለብን። ቁጥሩ እንዳልከው ቀላል ስላልሆነ ዲፕሎማሲ በሚመለከትና ቀይ ባህር በሚመለከት የእኛ አቋም ለኤርትራም፣ ለጅቡቲም ለሶማሊያም የሚጠቅመው ሰላማዊ ኢትዮጵያ ካለች የለማች ኢትዮጵያ ካለች ነው። የለማች ኢትዮጵያ ከሌለች ያው ችግር መሆኑ አይቀርም። ኢትዮጵያ ትልቅ አገር ናት። ትልቅ ፖፑሌሽን ነው። ትልቅ አቅም አለው። ይሄ አቅም ለጥፋትም ለልማትም መዋል ይችላል። ወደ ጥፋት እንዳይሄድ፣ ወደ ልማት እንዲሄድ፣ ወደ ትብብር እንዲሄድ በእኛ ዙሪያ ያሉ ሀገራት የኢትዮጵያ ሰላም ግድ ነው። ሰላም ካሆነች እንጎዳለን ብለው ማሰብ ይኖርባቸዋል። ለዚያ ጥያቄው በህጋዊ መንገድ ተነስቷል። እያየነው ነው። እናየዋለን። እናንተም እኔም ለሰላም ቅድሚያ እንስጥ። የባህር በር ጉዳይ ፖለቲካ አናድርገው ይሄ አጀንዳ አይደለም የህልውና ጉዳይ ነው ኤግዚስት ማድረግ አንችልም እንደሰው ማዳበሪያ ሲገባ ነዳጅ እየቆመ ነዳጅ ሲገባ ውሃ እየቆመ የሚባል አይነት አካሄድ ኢኮኖሚ እያደገ ሲሄድ ስለማያዋጣ እነሱ ልክ እንደኛ ማሰብ አለባቸው እዚህ የኛ ምርጫ ሰላም ነው በቢዝነስ ህግ ሊፈታ ይችላል እናስባለን መጨረሻ መቋጫው መቋጫው